ሰላም፣ ጠን አስጥልኝ። ይህ ከእኔ ጋር እናም በቤት ሰኘው የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ ረጃጅም የሚሆኑ አጫጭር የልቦለድ መጻሕፍትን በትረካ መልክ የምናቀርብ ሲሆን የግጥም መድብሎችን፣ ቁም ነገር አዘልቀሎችና ሌሎችን መጣጥፎችን ይዘን እንቀርባለን። በነገራችን ላይ በዚህ የዩቲዩብ ቻናል ላይ አብራችሁኝ መስራት የምትፈልጉ ከሆነ ባስቀመጥኩላችሁ የቴሌግራም ቁጥር ብትጽፉልኝ ይደርሰኛል። ከዚህም በተጨማሪ በዚህ የዩቲዩብ ቻናል ላይ እየገባችሁ ቪዲዮዎችን ስለምትመለከቱ ሰብስክራይብ እያደረጋችሁ የተሰብ እየሆናችሁ ስለሆነና ቪዲዮዎቼን ደግሞ ለሌሎችም ሼር ስለምታደርጉልኝ ከልብ አርጌ አመሰግናችኋለሁ። ዛሬም አለመኖር ከተባለውና በዶክተር ዳዊት ወንድም ማገኝ ከተደረሰው መጽሐፍ ላይ ቀጣዩንና ሃያ አንደኛውን ክፍል ይዤላችሁ ቀርቤ ያለሁ። ዶክተር ደስታና ዶክተር ክብሩ ስብሰባ ላይ በነበሩበት ጊዜ ሁለቱም የየራሳቸው ሐሳብ ውስጥ ገብተው ስብሰባው እስከሚያልቅ ድረስ በጣም ቸኩለው እንደነበረ ተመልክተናል። ስብሰባው ምንም ጥቅም እንደሌለው፣ ከዚህ ይልቅ የተወሰኑ ብቻ ተጠቃሚዎች እንደሚሆኑበት ራሳቸውን ለማሳየት፣ ከዚህም በተጨማሪ ምንም መፍትሔ እንደሌለውም ሲወያዩ እንደነበረም ተመልክተናል። ታዲያ ከዛስ በኋላ ምን ይፈጠር ይሆን? አለመኖር የተባለው መጽሐፍ ክፍል 21 ይቀጥላል። አብራችሁን እንድትቆዩ ግብዣን አቀርባለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን የደወሏን ምልክት መንካታችሁንም አትርሱ። አለመኖር ደራሲ ዶክተር ዳዊት ወንድማገኝ ተራኪ ከእኔ ጋር እናንብብ የዩቲዩብ ቻናል ክፍል 21 እኔን ለማግኘት እንደዚህ አጓጓሽ ምንድን ነው አለ ደስታ። ከቀጠሮ ቦታ 10 ደቂቃ ቀድሞ ሲደርስ ከሱ ቀድማ የምትጠብቀውን ሰብለ ጓጓ እንደ አለች። ታዲያ ከስንት ደቂቃ በፊት እንዴት ቀድመሽ መጣሽ? አለ ደስታ። ሁለቱም ከዚህ በፊት ከውቢት ጋር ሆኖ ከተገናኙበት የሰሜን ሆቴል ሰባተኛ ፎቅ ላይ ነበር በቀጠሯቸው መሰረት የተገናኙት። ውቢት ይህን ቦታ በጣም አጥብቆ ይወደዋል ስላለችኝ፣ ለምን ይሆን ብዬ ቀድሜ ለማጣራት ነበር አመጣጤ፣ አለች። እናስ ተሳካለች አላት። በፍጹም አለች። ሰላሳ ደቂቃ ያህል ተቀምጣ ምን ስታስብ እንደነበረም ትዝ አላት። ያው ደንበኛ የሚወደውን ነገር ማወቅ ከስራው ጸባይ አንዱ ነው አለች መልሳ። ገና ደንበኛሽ አልሆንኩም፣ አለ ደስታ። እሱን እናያለን። ለማንኛውም ካልጠፋ ቦታ ይህን ለምንድን ነው የምትወደው? ስትል ጠየቀች። ለምን ይመስልሻል? አላት። እዚህ ቁጭ ብዬ ለማየት ሞከርኩ ግን ምንም አልታየኝም፣ አለች። ምንም? አላት። ምንም፣ መለሰች። እርግጠኛ ነሽ አላት ሰብለ 30 ደቂቃ ሙሉ ያፈጠጠችበትን መስታወት በድጋሚ ተመለከተች ድንገት ያላስተዋለችው አንድ ነገር ከታየኝ ብላ ምንም ያው ከተለመደው ውጪ ምንም የሚታይ የለም አለች ከተለመደው ስትይ አለ ያው ነው አሮጌ ጣሪያ ዛፎች በሩቅ የሚታይ ተራራ ምናምን ነው ሌላ ምንም የለም አለች ለምን በተራ ወሬ ጊዜ እንደሚያሳልፍ ስላልገባት፣ የምወደውም ለዚያ ነው አላት እንደ ዘበት። እንዴት አለችው። ህይወትና ኑሮና አኗኗርን ከሩቅ ስትመለከቱ ምንም የሚታይ የለውም አለ፣ አይኖቹን በተመስጦ ከሩቅ ወደሚታዩት የእንጦጦ ተራሮች እየሰደደ። ተራሮችን እንኳን እንዲህ ከሩቅ አቆልቁዬ ሳያቸው እንቃቸዋለሁ። እንደ ተራራ ያበጠ ልብ ያለው ሰው ሲገጥመኝ ይህን አስባለሁ። አላት። የንግግሩን አቅጣጫ በመቀየር መኪና ይዘሻል? አላት። አሁን ምን ነው? አለችው። ለምን በመኪና ወደ እንጦጦ ተራራ እየነዳን እናወራ፣ ከዛ የፈለግሽውን አስረዳሻለሁ። አላት። እሺ፣ አለች። እንዲህ ነገርን አቅልሎ የሚያይ መሆኑን ስለማታውቅ ያለምንም ቅድመ ውይይትና ማሳሰቢያ ቀጠሮ ከሰሜን ሆቴል ሰባተኛ ፎቅ ወደ መኪና ውስጥ ውይይት በመቀየሩ እየተገረመች ሰብለ፣ የምትነዳው አዲስ ዘመናዊ ራቭ ፎር የተባለ ጥቁር መኪና ነው። ደስታ መኪናዋን ሲያይ የሱ ትራክተር ትውስ አለችውና አለ። ምን ነው አለችው። አይ አንድ በመሞት ላይ ያለች የጥንት ወዳጅን አስታውሼ ነው አላት። አዝናለሁ! አለች ሰብለ። ደስታ በውስጡ ፈገግ አለ። በጣም አሪፍ መኪና ናት አለ ደስታ። የአባቴ ነው አለች ሰብለ። የእሳቸውን ቢሆን አሪፍ ነው አለ ደስታ። መኪናውን ሲያደንቅ የባለቤትነት መመዘኛን እንዳላካተተ በማስታወቅ አይ በጣም ውድ ጠበቃ እንዳልመስልህ ብዬ ነው አለችው ውድ ጠበቃነትሽን በመኪናሽ ማማር አልመዝ ነው አላት ሰብለ የደስታን ባህሪና አስተሳሰብ ስለማታውቅ የምትመልሰው ግራ ገባት ውቢት በኖረች ስትል አሰበች ሆኖም የጓደኛዋን አለመኖር በማስታወስ ራሷን ሆና ለመቅረብ ወሰነች በተለመደ ንግግር ውስጥ ምንም ነገር አታልፍም አለች ስለ ደስታ ያስተዋለችውን ለማካፈል ለምን አልፋለሁ? አለ ደስታ። ቀጠለና ለምን መሰለሽ፣ በተለመደ ንግግር ውስጥ የተለመደ ነገር አለ፣ በተለመደ ነገር ደግሞ የተለመደ እውነት፣ የተለመደ እውነት ደግሞ የኑሮ ዘይቤ ሆኖ የራሳችንን ከመኖር ያስረናል አለ። የራሳችንን ከመኖር? አለች ሰብለ። አንቺም እኮ ያው ነሽ አለ ደስታ እሷን አጥብቆ ጥያቄ መሆኗን እያስታወሳት ይለያየል እኔ አልገባኝንና አዲስ የሆነውን ለመረዳት ነው የሚጠይቀው የተለመደውን አልጠይቅም አለች ሰብለ እሺ የራሳችንን ከመኖር መታሰር ስል የተለመዱ እውነቶችን ስለማንጠይቅ የእነዚህን እውነቶች ተገዢ በመሆን በኑሮ እንታሰራለን ማለት ነው አላት ሰብለ መኪናዋን በሰሜን ሆቴል ጀርባ የአፍንጮ በርን ድልድይ ተሻግራ በማሽከርከር በአፍንጮ በር አደባባይ ወደ ግራ በስድስት ኪሎ ዩኒቨርሲቲ ግቢ ጀርባ ያለውን ቀኙን መንገድ በመያዝ ወደ እንጦጦ ተራራ ለመሄድ የሾ ሜዳን መንገድ በመያዝ አሽከረከረች። ቁስቋም ቤተ ክርስቲያን አካባቢ ሲደርሱ ደስታ መኪናዋን እዚህ እናቁምና በእግራችን እንወጣ አላት። ሀሳብ ማቅረቡ ይሁን መወሰኑ ያልገባት ሰብለ እሺ ብላ መኪናውን ከቁስቋም ቤተክርስቲያን ደጃፍ ከተረደሩት ሚኒባሶች ተርታ ቆመች። በዚህ አጋጣሚ ቤተክርስቲያን የምንሳለማ፣ አለችው። እሷም እንደሱ ቀድማ የወሰነችውን ሐሳብ በማካፈል ሃይማኖታዊ ባይፈቅድስ፣ አለ ደስታ። የገዛ አዋቂ አይደለ እንዴ አለችው፣ እየሳቀች። እሺ አለ ደስታ፣ እሱም በፈገግታ ለምን እንደሆነ ባያውቅም ከሰብለ ጋር ማውራቱ ጥሩ ስሜትን ፈጥሮለታል። ምናልባት አጥብቃ ጥያቄ ስለሆነች ይሆን ሲል ራሱን ጠየቀ። ከመኪናው ወርደው ወደ ቤተ ክርስቲያን ሲያመሩ ሰብለ ከቦርሷ ውስጥ የአንገት ልብስ አውጥታ አናቷን ተከናነበች። ጠንቃቃነች ማለት ነው አለ ደስታ አሁንም ለራሱ ድንገት ቤተክርስቲያን ሄዳለው ብለሽ ባታስቢም ድንገት ለቅሶ ደርሳለሁ ብለሽ ታስቢያለሽ ማለት ነው አላት እንዴት አለች ንግግሩ ከየት እንደመጣ ያላወቀችው ሰብለ ድንገት ቤተክርስቲያን ደጃፍ ስትደርሽ እኮ በአንድ ጊዜ የአንገት ልብስ አወጣሽ መቼም ለቤተክርስቲያን አቅረሽው አይደለም አላት እርግጠኛ አትሁን አለችው ከቤተክርስቲያኑ ክርስቲያኑ በር ሲደርሱ ሰው ለሶስት ጊዜ አማትፋ በመሳለም ወደ ውስጥ ዘለቀች። ደስታ በሩን ተሳለመና በሩን እንደተደገፈ ለመጸለይ ሞከረ። ምን ብሎ እንደሚጸልይ አላወቀም። የበሩ ብረት ቅዝቃዜ ግንባሩን ተሰማው። አንዳች የሆነ የእርጋታ መንፈስ ተጫጫ ነው። ምንም የጸሎት ሀሳብ ስላልመጣለት በሀሳቡ በልጅነት ዕድሜው በቤተ ክርስቲያን ግቢ በደስታ ያለ ጥያቄ የኖረባቸውን ዘመናት አስታውሶ ልጅነቱ አፈቀው። በልጅነቱ ከእሱ ጋር አብሮ ይደሰቱና ፈጣሪያቸውን በቅንነት ያገለገሉ የነበሩ ጓደኞቹ ሁሉ ለአፍታ ውልብ ባሉ በጭንቅላት ውስጥ። ከዚያ ሁሉ ጓደኞቹ መካከል አብዛኞቹ የት ይድረሱ ምን ይሆኑ? ብዙ የሚያውቀው ነገር የለም። ልክ እንደነሱ ህይወት ከጀመሩበት አፈናቅላ አርቃ ወስዳቸዋለች። ሆኖም የልጅነት ጊዜና ዘመን እውነት ይመስል ነበር። እውነት ነበር እንዴ ብሎ ጠየቀ ራሱን። ምን ነበር የሚጸልየው አለ አሁንም። መልስ ግን አልነበረውም። በጸሎት ፈጣሪ ይሄን አድርግልኝ ተብሎ አይጠየቅም? ጸሎት ፈጣሪ ማመስገኛ ነው ብለው ያስተማሩትን መምህር አስታወሰ። ይህን በተማረበት ጊዜ ጸሎት ቀላል ነበር። በልጅነቱ ብዙ የኑሮ ጉዳይ ስላልነበረው በጸሎት ጊዜ ፈጣሪ ማመስገን የሚለው ትምህርት በጣም ተስማምቶት ነበር። ለሁሉም ልጆች ይህ ሳይስማማቸው አይቀርም። ፈጣሪም በጸሎት ከጠየቃችሁት፣ አንተ የምትፈልገው አይነት ሰው አድርገን ብላችሁ ጠይቁ። የመምህሩ ድምፅ አሁንም ታወሰው። ይህንንም ደጋግሞ ጠይቋል የልጅነት ጸሎት ቀላል ነበር፣ አለ ደስታ። አሁን እንኳን ፈጣሪ የሚፈልገው አይነት ይቅርና እኔ ራሴ መሆን የሚፈልገው ምን አይነት ሰው እንደሆነ አላውቅም። ማደግ የሚባል ክፉ ነገር አለ ደስታ። ማደግ ነፍስ ማወቅና መማር አንድ ላይ ተደራርበው የዋህነቱንም ጸሎቱንም የሚፈልገው ነገር ምን እንደሆነም ስላጠፉበት ማደጉም ኮነ ነው። ህፃን በሆነ ቢያንስ የምጸልየውን አውቅ ነበር አለና ከበሩ ወደ መኪናው ተመለሰ። ይህ መሆኑ ግን ጸሎት እንኳ ሳይጸልይ በሩን ተሳልሞ መመለሱ የፈጠረበትን መልካም ስሜት መካድ አልቻለም። ሰው ወደ ቀደመው ዘመኑና ልጅነቱ ሲመለስ ወደ ማንነቱ ይቀርብ ይሆናል ሲል አሰበ። ሁላችንም የሰው ልጆች ነው። ከዚህ የተለየ ማንነት ከየት ሊመጣ ይችላል? አለ አሁንም ለራሱ ሰብለ እንደ ተመለሰች መኪናውን ተደግፎ አገኘችው ምን ነው አልገባህም እንዴ አለችው ንጹህ አይደለውም አላት በከፊል እያሾፈ ለምን ከጠየቀች በኋላ ምናልባትም መጠየቅ የሌለባትን እንደጠየቀች ታወቃት? ከሌላ ሴት ጋር አላደርኩም አይዞሽ አላት አንቺም አላደርሽም ደስ ብሎኛል አለ በመቀጠል ነገረኛ አለች። ሰብለ ቀጠለችና ታዲያ ለምንድን ነው ንጹህ ያልሆንከው? አለች። የዋህነቴ ጠፍቶብኛል አላት። ንጽህና ደግሞ በየዋህነት ነው የሚገኘው። እኔ ደግሞ የዋህነቴ በአዋቂነቴ ጠፍቶብኛል። አላት ትንሽ እንደማሰብ ብሎ ድሮ ልጆኜ አንድ እሁድ ቀን ከሰዓት ከጓደኞቼ ጋር ቤተ ክርስቲያን እንሄዳለን። ከቤተ ክርስቲያኑ በር ደርሰን ተሳልመን ስንገባ አንድ አሮጊት ሴትዮ፣ ልጆቼ ወደ ውስጥ ልትገቡ ነው ብለው ጠየቁን። አዎን አልኳቸው። ጎሽ እንግዲህ ይችን አምስት ሳንቲም ሙዳይ ውስጥ ክተቱልኝ ብለው አምስት ሳንቲም ሰጡኝ። እርስዎ ለምን አይከቱም ስል ጠየኳቸው። ምሳይን በልቼ ላለ መግባት ነው አሉኝ። የዋህነት ማለት ይሄ ይመስለኛል፣ ለማመን በጣም አስፈላጊ ነው ብሎ ንግግሩን ደመደመ። ደስታና ሰብለ በተደረደሩት ሚኒባሶች መካከል የሚኒባሶቹ ሾፌሮችና ረዳቶች የፈጠሩትን አነስተኛ ግርግር አልፈው የእንጦጦ ማርያም ቤተክርስቲያን ዳገት በእግር መውጣት ጀምረዋል። ደስታ በድንገት እንደመቆም ብሎ የተራራውን ጫፍ ቀና ብለሽ ማየት ትችያለሽ አላት። አሁን ብላ ወደ ተራራው ጫፍ ለማየት አንገቷን ስታቀና አይኖቿ ከሰማዩ ጋር ተጋጠሙ። አይታይም አለች። ተራራ ስር መሆን ይረብሸኛል፣ ተራራው ያስፈራል፣ ኢምንትነቴን ያስታውሰኛል፣ የማረባና ትንሽ መሆኔን ያስታውሰኛል። በመሆኑም ጫፉን ለማየት አይኔን ማንሳት ይከብደኛል አላት። ሰብለ የተናገረውን እያሰበች የሚቀጥለውን ለመስማት ተዘጋጀች። ንግግሩ ከሷ መልስም ሆነ ጥያቄ የሚጋብዝ እንዳልነበር አውቃለች። ደስታ እጁን ከመንገዱ በስተግራ ወደሚታየው የተራራው ደረት እያመለከተ ተመልከቱ፣ ደረቱን እንዴት እንዳሳበጠው ኩራቱ፣ አለመደበሩ አላት። ሰብለ ወደ ተጠቆመችው ማየት ጀመረች። ድንገት ለደስታ የሚታየው የተገለጸላት መሰላት። ከመንገዱ በስተግራ ያለው ተራራ እውነትም ደረቱን የገለበጠ አትንኩኝ ባይ ጎረምሳ ይመስላል። ተራራውን የሸፈኑት የባህር ዛፎች በሚነፍሰው ንፋስ እየተገፉ ዘንበል ቀና በማለት እያረገረጉ በተጠና አቋቋም ያሸበሽባሉ። በሽብሸባው መሃል በንፋስ የሚገፋው የቅጠሎቹ ጭብጨባ ለውዝዋዜው ዜማን ለጆሮም ለዛን ያበስራል። ቀዝቃዛው ነፋስ በፊቷ ላይ ሲያርፍ አንዳች የሆነ ሰውነትን የሚወር ነገር ግን ደስ የሚል ቅዝቃዜ ተሰማት። በሌላ ወገን ደግሞ እንዴት ደስ እንደሚልም አስቢው እስኪ። ትንሽ መሆን ደስ የሚልበት አጋጣሚ ብዙም አይደለም። እውነቱ ግን ትንሽ መሆናችን ነው አላት ደስታ በስራ በቤት በጓደኝነት ስኖር በአንድ ወይም በሌላ ምክንያት ከሌላው የበለጠን ይመስለንና መሳሳት አለን በአካባቢያችን ያለው ተፈጥሮ ግን ምን ያህል ትንሽ እንደሆንን በቀላሉ ይጠቁሙናል ዋናው ማስተዋል ነው አለ ቅድም ከሆቴሉ ፎቅ ላይ ሆነን ምን ይታይሻል ስልሽ ምንም የሚል ነበር መልስሽ እኔም የምወደው ለዚሁ ነው ከሩቅ ሆኜ ተፈጥሮን ሳየው ከሚታየው ውጪ ምንም አለመኖሩ ይሰማኛል ቢሮ ቁጭ ብዬ የሚያሳስቡኝን ነገሮች አስታውስና በመጨነቅ ይሰቃለሁ። ብዙ በህይወት ውስጥ የሚሆነውን ነገር ቀርበሽ ስታየው የሚያስፈራም የሚያስደስትም ነገሮች አሉት ልክ እንደ ተራራው። እውነት ብለሽ የያዝሽው ነገር ከቅርብና ከሩቅ ስታየው ይለያያል፣ አለ። የብዙዎቻችን ችግር የሚመነጨው በቅርብና ከፊት ለፊታችን ያለውን ብቻ ከማየት ነው አለ ንግግሩን በመቀጠልም አልፎ አልፎም ቢሆን ከሩቅ እና የሩቁን ማየት ሚዛናዊ ለመሆኑ ለመሆን ያመቻል፣ ብሎ ንግግሩን ለጊዜው መቋጨት። ለዚህ ነው ከፎቅ ላይ ሆኜ በሩቅ ይህን ማየት የምወደው አላት። ገባኝ አለች ሰብለ። ንግግሩን ባያቋርጥ ትወድ ነበር። በጠመዝማዛው መንገድ በእግር እየተጓዙ ዳገቱን መውጣት ለሁለቱም የሚቀል አልነበረም። 48 ደቂቃ ያህል እንደተራመዱ ሁለቱም ቁና ቁና መተንፈስ ጀምረዋል። ደስታ ልቡን ሊተፋ ምንም አልቀረውም። ትናሽ ብናርፍ ምን ይመስልሻል? አላት። ደከመህ እንዴ? አለች እሷም እያለከለከች። አዎ አላት። ወንድ ልጅ አደለህ እንዴ? አለችው ሰብለ ትፈታተ ነው እየሞከረች እና ወንድ ነኝ ብዬ ልሞት ነው አላት። በዛ ላይ ደግሞ ወንድነቴን በጉልበት መለካት አልወድም። አለ ዓለም ሁሉ በጉልበት ነው ወንድነትን የሚለካው ብዬ ነው አለችው። እሱ እውነት ነው ግን አልስማማበትም አለ ደስታ። ስለዚህ ጉዳይ ወንዶች መስማማት ያለባቸው የሚመስላችሁ ለምንድን ነው? አለች ሰብለ አልገባኝም። አለ ደስታ ትንፋሹን ለመሳብ በማሰብ ከመንገዱ በስተቀኝ በኩል ከድንጋይ ላይ እየተቀመጠ፣ ሰብለም ተከትላው ተቀመጠች። ዓለም ሁሉ ወንድነቱን በጉልበቱ ነው የሚለካው ስልህ እያወራ ያለው ስለ ወንድነት ሳይሆን ስለ ሴትነት መሆኑ ገብቷል አለችው። አዎን፣ አለ ደስታ የንግግሩ አካሄድ አልገባውም። ከዚያም ወዲያው ቀድመህ ወንድነትን በጉልበት መለካቱን በመቃወም የሴት ተቆርቋሪነትን አሳወከኝ አለችው። እች ልጅ በጣም ጥሩ ጠበቃ ናት አለ ደስታ ለራሱ የተናገረችውን ግን በመስማማት በአዎንታ ጭንቅላቱን በመነቅነቅ መለሰላት። እኔን የሚገርመኝ ለሴቶች ጉዳይ እውቅና መስጠት የወንዶች ኃላፊነት የሚመስላችሁ ለምን እንደሆነ ነው። ሴት ልጅ ነፃ የምትወጣው ከሆነ ተገዥነት ስለሆነ ነዋ አላት ደስታ እየቀለደ አታሾፍ አለች ሰብለ ተኮሳትራ ለልቧ የቀረበና በጣም ትኩረት የምትሰጠው ጉዳይ ስለሆነ ወደ ቀልድ እንዲለወጥ አልፈለገችም እሺ አላሾፍም አለ ደስታ ሴቶች ነፃ የምንወጣው ከራሳችን ነው ራሳችንን ነው አስረን የምንኖረው አለች ሰብለ እሱ የሚሰራው በጣም ለተወሰናችሁት ሴቶች ነው። ለአብዛኛው ሴቶች ግን ነገሩ አንቺ ከምትይው በላይ የተወሳሰበ ነው አላት። እሱም ወደ ከረረው ንግግር ሙሉ በሙሉ እየገባ ወንድና ሴት መሆንን ከጾታ ክፍፍል በላይ አድርገን ለጊዜው እንውሰድና ይህን ተፈጥሮዊ የጾታ ክፍፍል ከጥያቄው ውጭ ካድረግን ግን አንቺ ሴት ነሽ ብሎ ለመናገር የሚያስችል ምንም ምክንያት የለም አለ ተምረሻል ጥሩ ተሰሪያለሽ ገንዘብ አለሽ ለመኖር ምንም ወንድ አያስፈልግሽም ስለዚህ ነፃ መውጣት ካለብሽ በእርግጥም ነፃ የምትወጪው ራስሽ ከራስሽ ነው አላት አንዲት ምስኪን እናት በዘጠኝ ዓመቷ ተድራ ከልጅነት ባሏ እና ከልጅነት ቀይዋ ልጅነቷን ተነጥቃ መኖር ባለመፈለጓ በእግሯ ተሰዳ ከተማ ገብታ የምትበላው አጣ በረሃብ አለንጋ ስትቆላ በአብዛኛው ለመኖር የሚኖራት አማራጭ ከሀገሯ ሸሽታ የመጣችውን ወንድ መጠጋት ነው ይህቺ ሴት ከራሷ ነፃ መውጣት ነው ያለባት። ብትኝ ዓለም የተወለደችበትና ለመኖር የተዘጋጀላት ዓለም የሚኖራትና የማይኖራትን ነፃነት ይገድቧል ብሎ ንግግሩን አቋረጠ። የሴቶች እኩልነት የሚመጣው መጀመሪያ የሰው ልጆችን ሁሉ እኩልነት ስንቀበል ነው አለ። የሰው ልጆችን እኩልነት መቀበል ማለት ደግሞ ለመናገር እንጂ ለማድረግ የሚሆን ነገር አይደለም። እንዴት? አለች። አንድ ጥያቄ ሊጠይቀሽ እንደው አንቺ ከምርሽ ከውስጥሽ ከሰው ጋር ሁሉ እኩል ነኝ ብለሽ ታምኛለሽ አላት። ሰብለ ጥያቄውን በፈገግታ መለሰችለት። አይደለም ከሰው ሁሉ ጋር ይቅርና ከሚቀርቡና ከምንወዳቸው ጓደኞቻችን እንኳን በሆነ ነገር የምንበልጥ ወይም የምናንስ ነው ይመስላል። አለ። እኩል ነኝ ብሎ መኖር ከባድ ነው። መኖር መብለጥንም መበለጥንም ግድ ይላል ወዳጄ፣ አላት። ወዳጄ ሆንኩ ማለት ነው አለችው ሰብለ። ደስታ ወደ ቀኙ ዞሮ ተመለከታት። ከደቡብ ወደ ሰሜን የሚነፍሰው ንፋስ ጸጉሯን ወደ ኋላ ሲገፋው የሰብለ ግንባር ተገልጦ ታየው። ለተፈጥሮ እንኳን ትብብር እያደረገችልሽ ብዙም አታምሪኝ አላት። እኔ መቻምራለሁ አልኩ አለች ሰብለ፣ ግልጽነቱ እየገረማት ባቲም እኮ የሆንሽውን ለመናገር ቅድመ ሁኔታ አያስፈልግም አላት። ግን ወዳጅ ሆንኩ ማለት ነው አለች። ምን ነው ጓጓሽ እንዴ አላት? እንደውም ለጠቅላላ እውቀት ያህል አለች በመቀለድ። ከመንገዱ ጠርዝ ተቀምጠው የአዲስ አበባ ከተማን ከጉድጓድ ውስጥ ተተክላ አዩዋት። ከተማዋ በአቧራ እና መኪና ጭስ ታፍና አመዳም ሆናለች። የታፈነች ከተማ፣ አለ ደስታ። ይገርማል፣ ከውስጥ ሆነ እኮ እንዲህ መመረዙ አይታወቅም፣ አለች። ልክ ነው፣ አለ ደስታ። ማየት እኮ እንዳቋቋመሽ ነው። ከተራራ ላይ ቆመሽ እና ከተራራው ስር ሆነሽ ሀገርሽን እኩል አታያትም፣ አለ በተቀመጡበት መንገድ የቀኝ ጠርዙን ይዘው ቅጠል የተሸከሙ ሴቶች ቁልቁል ይወርዳሉ። ደስታ ሴቶቹን አስተውሎ ሰብለን ወደ እነሱ አመለከታት። በሴቶቹ ፊት ላይ ድካምና መሰልቸት ይስተዋላል። በፊታቸው ላይ የወረደውን ላብ ነፋሱ አድርቆት ቅባት ያለመደው ፊታቸው በመጠጠው ላብ ወስቷል። ሴትነት ከተራራው ላይና ሴትነት ከተራራው ስር እንዲህ ናቸው። አንቺ እና እኔ ከተራራው ላይ የምንኖር ሰዎች ነን በአጋጣሚ ከተራራው ወጥተን ተደላድለናል። ብዙ ሰው ግን ከተራራው ስር ነው አለ። ከሩቅ ለሚያየው ግን ብሎ ንግግሩን ሳይጨርስ አቋረጠችውና ከሩቅ ለሚያየው ግን እውነቱን ሁላችንም የማንታይ ምንት መሆናችን ነው። ሰብለ ንግግሩን ጨረሰችለት። ደስታ ጭንቅላቱን በትክክል እንደማለት እየነቀነቀ የቀኝ እጁን በትከሻዋ ላይ አሳርፎ ወደ ትከሻው ሳባት። ሰብለ በጭንቅላቷ የቀኝ ትከሻውን ተደገፈች። ሁለቱም አይናቸውን ወደ ታፈነችው ከተማ እንደሰኩ ተቀመጡ። ለምንድን ነው የአባትሽን መኪና የምትነጭው? አላት ደስታ ከቁስቋም ቤተክርስቲያን ደጃፍ ላይ ወደ ቆመችው መኪና በዝግታ እየተራመዱ የራሴ መኪና ስለሌለኝ ነዋ፣ አለች። የራስሽ መኪና ለምን የለሽም? አጠያየቁን እየለመደችው ቢሆንም አሁንም ግን ግር ይላታል። ትልልቆቹ መኪኖች በጣም ውድ ናቸው፣ አለችው። ትንንሾቹስ? አላት። እነሱን ደግሞ አልወዳቸውም፣ አለች። ለምን ደስታ ጠየቀ። ደላሎች ሁሉ የሴት መኪና ለሴት የምትሆን ምናምን ሲሉ ያናድደኛል። ትንሽ ነገር ሁሉ የሴት ናት ለሴት ነው ያለው ማን ነው? አለችው። ኑሮኗ አላት።